እባክሽን እህት ይህን ድምፅ እባካችሁ እባካችሁ አድርሱልኝ፣ አብርሽ ጋር እንዲደርስ አድርሱልኝ። ምክንያቱም ይሄ አሁን የተላከው ቪዛ ፌክ ነው። እች ሰይጣን ሄርሜላ ያሰራችሁ ነው። ነፍሷ ማይማር ልጅ ምንም ሁሌም ከነሱ ራስ ላይ እንደቅማል ማትወርድ ስለዚህ ይሄ የፌክ ቪዛ ነው። ምክንያቱም የካናዳ ቪዛ በእንደዚህ በባልና ሚስት እንጂ እንዲህ ዝም ብሎ የሚሰራ አይደለም። በእጃ ዞር በፌክ ተሰርቶ ቪዛው ለሩታ እንዲደርስ የተደረገው ይሄ ተንኮል የተሞላበት ስራ ነው። ስለዚህ አብርሽ እባክህን ልጅን በሰላም አሳድግ። ዝም ብለው ወጥመድ ውስጥ አትነከር፣ እባክህን። ይሄ እስር ቤት የሚያስገባህን ስራ ነው የሆነ በቃ ተንኮላ አሲራ የመጣችበት አንቺ ምን አይነት ሴጣንሽ። ሄርሜላ የምትባይ ውጪ፣ በእናትሽ ውጪ፣ ከአብርሽ ህይወት ከእርትዬ ህይወት ውስጥ ውጪ። እርትዬ እንደው እግዚአብሔር እርዳሽ የኔ ውድ እህት እግዚአብሔር ይርዳሽ፣ ይችን ሴጣን ሴትዮ ከህይወት ያውጣልሽ። እና አብርሽ ፕሊዝ ይህ ቪዛ የፌክ ነው፣ እስር ቤት እንድትገባ አልፈልግም። እባካችሁ ድምፁ ኑ፣ ይሄ በጣም በጣም በጣም በጣም በጣም አደጋ የሆነ ተንኮል ነው። አደጋ የሆነ ሴራ ነች። ሴትዮ እያሴረች ያለችው ምን አይነት ሰይጣን እኮ! ይቀናባታል ሄርሜላ የምትባል ሰይ ስለዚህ የፌክ ፒዛ ነው። ፕሊስ አብርሽ ተጠንቀቅ፣ እግረን እንዳታነሳ፣ እባካቸው አድርሱ። እና እኔ በጣም ኢሞሽናል ለኝ ያለውኝ ሁሌ የእሷን ተንኮል እየተከታተሉ ማግኘቱም ደክሞኛል። እኔ በጣም ነው እርብታ የምታሳዝነኝ ልጅ ደግሞ ያላባት ማደግ የለበትም። አሁን ቂሊንጦ ልታስገባው ይሄንን የፌክ ቪዛ ሰርታ በእጃ ዙር አስልካለች። ሩታ በደንብ በደንብ አሳየው። ይህ የተላከልሽን የቪዛ እንትን ጥንቃቄ እባክህ፣ አብርሽ አታናደኝ እና እባካችሁን ድምፁን አድርሱልኝ። ሰላም፣ ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ሰሞኑት ትንሽ ጠፈት ብያለሁ። ጋይስ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ደህና ነኝ፣ ፈጣሪ እየተመሰገነ ይሁን። እንግዲህ አብርሽ ቪዛ ምናምን አሰርታ እንግዲህ ወደ ውጪ እንደሚወጣ ምናምን እያደረገች ነው። ነገር ግን አብርሽን ወንጀል ልታሰራው ነው። አብርሽ ምንም አልነቃም። እሱ የሚያውቀው አሁን ወደ ውጪ እንደሚሄድ ብቻ ነው። ቪዛ የተሳሳተ ነው። እስር ቤት ትገባለህ፣ ትታሰራለህ። ይሄንን እመን፣ ምክንያቱም የትኛውም አገር ላይ ዝም ብሎ ያለ ፕሮሰስ አይኬድም፣ ያለ ፕሮሰስ አይኬድም። ስለዚህ እሷ ተመሳጥራ ከነ አቤል ጋር ተመሳጥራ ለንብረትክ ስትል አንተን እጅ ውስጥ ወጥመድ ውስጥ እጅ ውስጥ ለማስገባት ስትሞክር እያደረገች ያለችው ነው። ምክንያቱም ለምስል አሁን አንተ በዚህ ፕሮሰስ እስር ቤት ትገባለህ። እሷ እየመጣች ትጠይቃለች። ንብረትክን ምናምን ነገር እንድታቀሳቅስ ትፈቅድላታልክ እሷ ህይወቷን ትኖራለች ማለት ነው። ስለዚህ አሁንም ወደድክም ጠላህም ከሄርሜላ ለአንተ የምትጠቅም ሴት አይደለችም። ለአንተ የምትሆን ሴት አይደለችም። ለአንተ የምትሆነው ሩታና ሩታ ብቻ ናት። ምክንያቱም ሩታ ስለአንተ ብዙ ዋጋ ከፍላለች። በጣም ብዙ ዋጋ፣ በጣም ብዙ ዋጋ ማለት ነው። ያ ሁሉ ዋጋ ከፍላ ግን ዋጋ እንደከፈለች እንኳን አልተደረገችም። ገባ? ይሄ ደግሞ ነውር ነው። አንተ ምንም ቢሆን የልጅክ እናት ናት። እሷን ነው እንጂ ማዳመጥ ያለብክ። አንዲት ወሮ በላ ሄር ሜላን እያዳመቅ ገደል መግባት የለብክም። ቆይ አንተ ምንድን ነው አላማክ? እን በራስክ አትመራም? እን አንተን የሚመሩክ እነ አቤል ናቸው እንዴ? እነ ብሩክ ናቸው? እን አንተን የሚመሩክ በራስክ፣ መቼ ነው ወደ ውሳኔ የምትገባው? መቼ ነው አንተ ወደ ራስክ ውሳኔ የምትገባው? መቼ ነው ለምንድን ነው እንደዚህ የምታደረገው? ምክንያት ክስ ምንድን ነው እንዲ ቆይ እኔ የምለው ልጅቷ ግን የሆነ ነገር አሰርታበታለች። ያን ሰዓት ካሰረችለት ጊዜ ጀምሮ እናንተ ካያችሁ አብርሽ ደና ነው አብርሽ ጤነኛ ነው? ጋይስ አይደለም አብርሽ፣ ያን ሰዓት ካደረገ ጊዜ ጀምሮ ጤነኛ አይደለም። ስለዚህ አብርሽም ሆነ እሩታ ጸበል መግባት አለባቸው ብዬ ነው የማስበው። በቃ ጸበል ገብተው መጠመቅ አለባቸው። ያ ሰዓት ደግሞ ከሱ መራቅ አለበት። ያ ሰዓት ከሱ እስካልተነሳ ድረስ እሱ ከሱ ካጠገቡ እስካልተወሰደ ድረስ አብርሽ ወደ ራሱ አይመለስም መቼም መቼም አብርሹ ወደ ራሱ ልትመልሰው የምትችለው ራሱ ሄርሜላ ናት፣ ያሰራችበትን ነገር ስታስፈታለት ማለት ነው። ስለዚህ አብርሽ ያለበት ሁኔታ እጅግ በጣም ከባድ እጅግ በጣም ከባድ፣ እኛ አልተረዳንም። ሁሉም ነገር ካያችሁ እሺ ነው የሚላት ሁሉም ነገር እሺ እንሂድ፣ እሺ በዚህ ግባ፣ በዚህ ውረድ፣ እሺ በቃ እንደዛ ነው እያላት ያለውና በጣም ነው የሚያስጠላው። ሩታ አሁንም ቢሆን ንቂ፣ የልጅሽ አባት ነው። ምንም ቢሆን ባትስማሙም ባትፈላለጉም ጥሩ መልካምና ጥሩ ጊዜያቶችን አሳልፋችኋልና ያን ነገር ደግሞ ልትገልጭለት ያን ነገር ደግሞ ልታረጊ የምችው ምንም ቢሆን ከጎኑ ስትሆኝ ነው። ከጎኑ ሆነሽ መቀጠል እንኳን ባትችሉ ማስረዳት፣ ማሳመን መቻል አለብሽ። ሌላ ሰው እንዳይታመም ገባሽ። አንቺ ከጎኑ ልትሆኝ ይገባል። አብርሽ እራሱን አያውቅም። በአሁን ሰዓት እራሱን ስለማያውቅ በቃ ይሄ ነው ያለው ነገር፣ ሪያሊቲው ነገር ይሄ ነው። ስለዚህ ይሄ ሰዓት ከእጁ ላይ ብቻ ሳይሆን ከአካባቢው ተሩቆ መጣል አለበት። ሄርሜላ ላይ እየሰራች ያለችው ጭራሽ አሁን ብላ ብላ ወደ ውጭ ሀገር ልትልከው ደብዳቤ እራሷ ናት የጻፈችው ደብዳቤው እሱ ስለ ደብዳቤው ምንም የሚያውቀው ነገር የለም። በእርግጠኝነት ስለ ደብዳቤው ምንም ነገር የሚያውቀው ነገር የለም። ምን የሚያውቀው ነገር የለም። ክያ ነው አይደል? ወስዶ ደብዳቤውን የሰጠው ሶ ምንም የሚያውቀው ደብዳቤው፣ የጻፈችው ራሷ ናት። ኦልሬዲ አብርሽ ፈዟል። ምንም አያውቅም። ስለ ራሱ አያውቅም፣ ስለ ሰው አያውቅም። ምንም የሚያውቀው ስለ ልጁ ራሱ የሚያውቀው ነገር ያለ አይመስለኝም። ስለዚህ ከጎኑ አጣሚ ይቅርታ ጋይዝ፣ እያቆራረኩኝ የማወራችሁ ቡና እየጠጣሁ ስለሆነ ነው። ትንሽ ራሴን አሞኛል። ሰሞኑን ትንሽ ጥሩ ስሜት ላይ ያለው ራሴን እያመኝ ነው ምናምን ነገር እና ለዛ ነው የምጠፋው። ራሱ ለዛ ነው ትንሽ እያመኝ ስለሆነ ነው እና አየር እየተቀየረ ስለሆነ ማለት ነው ውዶች ይህን ቪዲዮ ላይ ካርጉት፣ ለሁሉም ይድረስ። ይህን መረጃ የሰጠችኝ የቅርብ ሰው ናት። ቢሮ ውስጥ ምናምን የውጭ ፕሮሰስ ቢሮ ውስጥ የምትሰራ ሰው ናት እና ያለው ነገር ምንድን ነው፣ እሱን ቀጥታ ወደ ወንጀል ውስጥ ለመክተት እየሄደችበት ያለው ነገር ነው። ያ ሁሉ ነገር የምታረገው ሄርሜላ የአብርሽን ንብረትና ንብረት ብቻ ነው፣ ምንም አይደለም። እውነቱን ነው የምነግራችሁ። ንብረቱን ነው የምትፈልገው፣ እንጂ እርግጠኛ ነኝ አብርሽን ፈልግ አይደለም። አብርሽን የፈለገችው እሩታ ብቻ ናት፣ በደካማ ጊዜው ምንም በሌለ ሰዓት አብራው የነበረችው ሩታ ናት። ሰው ደግሞ ለአንድ ቀንም ቢሆን ሌላው ይቀር እንኳን በደካማው ምንም በሌለው ሰዓት ቀርቶ ተውትና፣ ስትቸገሩ እንኳን ከጎናችሁ የነበረ ሰው አይረሳም። ምክንያቱም ነገ ዋጋ ያስከፍላል። አሁንም ቢሆን አብርሽን ወንጀል ልታሰራው ነች። ልጅ ከዚህ ሁሉ ነገር ልትቆጠብ ይገባል ነው ምለው። እናንተ ማሳብ አስተያየታችሁን ስጡ። ሄርሜላ በተቻለሽ አቅም ከና አብርሽ ህይወት ውጪ ፕሊስ፣ ውጪ፣ ፕሊስ፣ ውጪ በቃ ውጪ። ልናው የምንልሽ እኛ ሌላ ምንም ልንልሽ አንችልም። ሁላችሁም ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ አድርጉ። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም አሉልኝ። ባይ ባይ።